ሐረግ ድራማ ላይ በክፍል 111 ጽዮንና ናታን ይፈታሉ ብለን ጠብቀን ነበር። ነገር ግን አሁንም እዛው እስር ቤት ናቸው። ናታን ግን የጽዮንን መታሰር አልሰማም ነበረ። ነገር ግን ሉሊት የተባለችው የወሬጥ ማታ እንግዲህ ሳያስበው ይሄን ነገር ልትነግረው ነበር በመጨረሻው ፓርት ማለት ነው። እስከ ዛሬ እነ ቢኒያምም ሆነ ቤዛ ደብቀውት ነበረ። ነገር ግን ሉሊት መናገር ፈልጋም ሳይሆን ሳትፈልግ ብቻ እሱን እንዳወቀ ነበር የምታስበው። ነገር ግን ጽዮን ጋር መጀመሪያ ጽዮን ነበር ያስጠራት ከዛ ወደ አንተ ነው የመጣው ስትለው ደንግጦ ጽዮን የትናት ብሎ ሲጠይቃት እንግዲህ ያው መታሰሯን ትነግረዋለች ማለት ነው። ናታን ምን አይነት ስሜት ሊሰማው ይችላል? በጣም ነው የሚያዝነው። በጣም ነው የሚታክዘው። እሷም እንዳትናገሩ ብላ ነበር። ነገር ግን እንግዲህ ሉሌት ሄዳ የጽዮን መታሰር ለናታን ነግረዋለች ማለት ነው። በሌላ በኩል ኤፍራታና ገነት እንግዲህ አንድ ቤት መኖር ከቆዩ ሰነባብተዋል። ነገር ግን ያፌትና አቤል ገነትን ዲስሪስፔክት እያደረጓት ነው። እያከበሯት አይደለም፣ እየሰደቧት፣ እየገለፈጧት ነው። አቤል እንግዲህ ልክ እንደ ህፃን ልጅ እያዘዛት ነበረ። ምግብ ስሬልኝ፣ ቁርሴን አምጭልኝ። አምጭልኝ ከማለትም በላይ እንድታጎርሽኝ እፈልጋለሁ። ልክ እንደ ልጅሽ፣ ልጅሽን ስታጎርሻት ስለነበረ እኔንም እንድታጎርሽኝ እፈልጋለሁ እያላት ነው። ነገር ግን ያፌት አቤልን እዛ ቤት እንዲወጣ እየጠየቀው ነበረ። አቤል ግን መውጣት እንደማይፈልግ ነግሮታል ማለት ነው። ስለዚሆን እንግዲህ ሄዶ እንዲመሰክርና እንዲናገር እሱ ምንም እንዳላደረገችው አድርጎ ጣለት እየጠየቀው ነበረ። ነገር ግን አቤል ይህን ማድረግ እንደማይችል እየነገረው ነበር። እንዴት ለአንዲት ሴት እንደዚህ ልትለኝ ትችላለህ እያለው ነበረ። ያፌት ግን በጣም ተናዶ እንድታስፈታ ትፈልጋለው እያለው ነበረ። አቤልም በጥርጣሬ ዘመድናት እንዴ እንዴት ነው ለአንዲት ሴት እኔን ልትቀይረኝ የምትችለው እኔ የኔ ጉዳት አይታይም እያለው ነበረ እሱ መስክረህ እህቴን ካስፈታ እህቴን ሳይሆን ጽዮንን ካስፈታ በኋላ እዚህ ቤት ትወጣለህ። እዚህ ቤት እንድትሆን አልፈልግም እያለው ነበረ። አቤልም ደግሞ ይህን ነገር ማድረግ እንደማይችል እራሱ አመልክቶ እንዳሳሰራት ለ ያፌት ነግሮታል። ሰው ጽዮን እንግዲህ እንዴት ነው ልስወጣ የምትችለው? ያ አቤል እንግዲህ መጀመሪያ መስክሮ ካሳሰራት በኋላ እንዴት ነው ድጋሚ ሄዶ ደግሞ እሱ አልወጋችኝም ብሎ መስክሮ ሊያስፈታት የሚችለው? ሄን እንግዲህ በቀጣይ ክፍል የምናየው ነው የሚሆነው። ያፌት እንግዲህ አቤል እዛቤት እንዲሆን አይፈልግም። ነገር ግን አቤል እዛቤት መሆን የሚፈልግበት የራሱ ምክንያት ስላለው እሰራ ላለው እያለው ነበረ። ያፌትን እንግዲህ ከጀርባ ሁኖ ሊያጠቃው መንገድ ይጀምር ይመስለኛል ከኤፍራታ ጋር ሆነው ሁሉ ያፌትን የጎነጎኑበት ያለ ይመስለኛል። ሶ እንዲ ወጣ ሲነግረው እንግዲህ ኤፍራታ አብራት እንዲሆን እንደምትፈልግና ና እንዲያነጋግራት የሚታዘዛት ሰው እንደምትፈልግ አድርጋ እንግዲህ እዛው እንዲቀጥል አድርገዋለች ማለት ነው አቤልን። ነገር ግን አቤልም ሆነ እያፌት ገነትን በጣም እያከብሯት አይደለም፣ እየገለፈጣት ነው። ይሄ ነገር ደግሞ ለኤፍራታ በጣም አናዷታል። እንግዲህ ቁርስ አቅርባላቸው እሷም እዚህ አጠገባ ቁጭ ብላ እንድትበላ ነግራት ነበር ለገነት። ገነትም እንግዲህ የልጅ ቤት ነው ብላ ቁርሷን ይዛ መታ ለመብላት ጠረጴዛ ላይ ስትቀመጥ ነበር እያፌት ተረሽ ብሎ ልክ እንደ ሰራተኛ አንከላፍቶ ሊያባረራት ሲል፣ ኤፍራታ ደሟ ፈልቶ እንግዲህ ብርጭቆን አንስታ ውሃውን ላዩ ላይ ነበር የደፋች በዚህ ደሞ ደግሞ ያፌት መደፈሩ በጣም አናዶት ስለነበረ ኤፍራታን እንግዲህ እንዴት እንደዚህ ታደርጊያለሽ? ምን ያክል ብትደፍሪ ነው እንደዚህ ልታደርጊ የቻልሽ? በማለት እየጮህባት ነበረ። ኤፍራታም ከዚህ በኋላ ምንም ልታመጣ አትችልም፣ ምንም አታደርገኝም፣ እናቴን አንድ ነገር ብትላት ውርድ ከራሴ ምንም አታደርገኝም፣ ምንም አታመጣም ብለዋለች። ኤፍራታ ይህን ነገር ያለችበት ምክንያት ምን ይመስላችኋል? ምን ተማምና ነው እንደዚህ እየጮችበት ያለችው ያፌት ምን ማታመጭ፣ የምታመጭውን ነገር አብረን እናያለን እያለ ነበረ። ኤፍራታ የሆነ ያሰበችውና የጀመረችው ነገር ያለ ይመስለኛል ማለት ነው። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና እግዚአብሔር ይመስገን። ሐረግ ድራማ እንግዲህ በክፍል መቶ አስራ አንድ ብዙ ነገሮች ተፈጥረዋል። ክፍል መቶ አስራ ሁለት ላይ ደግሞ ገና ብዙ ነገሮች ሊፈጠሩ ይችላሉ ማለት ነው። በክፍል መቶ አስራ አንድ ላይ እንግዲህ የተፈጠሩት አንደኛው ጽዮንና ናታን ይፈታሉ ብለን ነበር ነገር ግን አልተፈቱም። ሁለተኛው ነገር ናታን የጽዮንን መታሰር አልሰማም ነበር። በሉሊት አማካኝነት ግን ሰምቷል ማለት ነው። ይሄ በጣም ከባድ ነገር የሚሆንበት ለናታን ማለት ነው። ሌላኛው አዲሱ ነገር ደግሞ ኤፍራታና ገነት ናታንን ሄደው ሊጠይቁት ነው ማለት ነው። ኤፍራታ እንግዲህ ከዚህ በኋላ መዋሸት ይበቃል፣ በቅቶኛል፣ ከዚህ በኋላ እውነቱን ሁሉ እናገራለሁ እያለች ነበረ። ሰው ኤፍራታ እንግዲህ ናታንን ለመጠየቅ ወደ እስር ቤት ትሄዳለች ማየት ከሄደች በኋላ የእውነቱን ትናገራለች ይመስለኛል። ምክንያቱም ያን ቀን ዶክተሩ ለናታን ሁሉን ነገር እነግረዋለሁ ብሏት ስለነበረ ይሄን ነገር ደግሞ እሱ እንዳይናገር ብታስጠነቅቀውም ዶክተሩ ግን ለመናገር ነበረ ናታንን ሊያገኘው የፈለገው። ይህን የምታቀው ኤፍራታ ብቻ ናት። ናታን ራሱ አያቅም ነበር። ሶ ይሄን ነገር ለናታን ኤፍራታ የምትነግረው ይመስለኛል። ዶክተሩ ሊያገኘ የፈለገው እኔ እርጉዝ መሆኔን ና ልጁ ሚያንተ መሆኑን ሊነግርህ ነው በማለት እንግዲህ ይህን ነገር ነግረው፣ ናታን እንግዲህ እውነቱን ለፖሊሶች ተናግሮ ነጻ እንዲወጣ የምታደርገው ይመስለኛል። አሁን ላይ ሌላ የዲያራ እናት እንግዲህ ታስፈታዋለች የሚል ተስፋ ነበረኝ። ነገር ግን ዲያራ እናቷን ብትለምናትም ብትለማመጣትም ናታንን ማስፈታት እንደማትችልና ዲያራ ደግሞ ምን እንደዚህ እንዳስከፋት እውነቱን እንድትነግራት ጠይቃት ነበር። ዲያራም እውነቱን ነግራት ነበር። ነገር ግን እናቷ ናታንን ማስፈታት እንደማትችል እንደማትፈልግ ነግራት ነበር፣ ማለት ነው። የእውነት የዲያራ እናት ናታንን ማስፈታት ስለማትችል ሳይሆን ለእሷም ስለሚያስፈልጋት ታስፈታዋለች። ነገር ግን ዲያራ ሁሉንም ነገር ሚስጥሩን እንድት ነገራት ትፈልጋለች ማለት ነው። ዲያራ በእርግጠኝነት ናታንን ካስፈታችላት በኋላ ከእናቷ ጋር አትሆንም። ራሴን አጠፋለው እያለቻት ነበረ። ናታንን ካላስፈታሽልኝ ራሴን በቢለዋ ወግችን ማጠፋው እያለቻት ነበር። እናቷ ግን ይሄን ነገር ብትላትም ምንም አይነት ርኅራኄ ልታሳያት አልቻለችም። በጭካኔ እንደፈለገሽ መሆን ትችያለሽ፣ የፈለገሽውን አድርጊ ብላት ነበር። ጥላት የሄደችው ማለት ነው። ዲያራ የናታን መታሰ ማሰር በጣም አስጨንቋታል እንዲፈታ ፈልጋ ነበረ። ነገር ግን ማስፈታት የምትችልበት ምንም አይነት ቻንስ ስላላገኘች በጣም እየከፋትና እያዘነች ትገኛለች ማለት ነው። ከዚህ በኋላ ጽዮንና ናታን እንዴት ሊፈቱ ይችላሉ? አሁንም የጽዮን ተስፋ እያፌት ብቻ ነው። ያፌትም እንግዲህ ሊያደርግ የሚችለው በአቤል አማካኝነት አቤል ራሱ ሄዶ መስክሮ ምንም አላደረገችኝም ካለ ነው ልትፈታ የምትችለው ማለት ነው። አሁን ላይ ናታን በጭንቀት ላይ ጭንቀት ተጨ ተጨምሮበታል ማለት ነው። የራሱ መታሰር አለ፣ በዛ ላይ የጀመረው ስራ አለ የጨርስ የነበረው ሲቀጥል፣ ደግሞ የጽዮን መታሰር ስራ ሲጨመርበት ናታን ምን አይነት ሀዘን ውስጥ ሊገባ እንደሚችል መገመት አይከብዳችሁም ማለት ነው። ኤፍራታ የሆነ የተማመነችበትና ልታደርገው የፈለገችው ነገር ያለ ይመስለኛል። እንግዲህ ለመጀመሪያ ጊዜ ገነትን እናቴ ብላ ጠርታታለች ማለት ነው። እናቴ ብላ ስለጠራቻት ገነት እንግዲህ በደስታ እብድ ፍንጥዝ ፍንጥዝ ጥዝ እያለች ትገኛለች ማለት ነው። እንግዲህ ገነት ለመጀመሪያ ጊዜ እናቴ ስትባል የተሰማትን ደስታ ማንም ሰው ተሰምቶት የማያውቅ ደስታ ነው እየተሰማት የነበረው። ከዛ በኋላ ግን ናሳንን ለመጠየቅ ወደ እንትን ሊሄዱ ነበረ። እንግዲህ ሄደው እውነቱን ልትነግሮ ትችላለች። እንግዲህ ብዙ ነገሮች ሊቀየሩ ይችላሉ ማለት ነው። እሷም ልታስፈቶት ትችላለች፣ ወይም ያፌት እንደሆነ ተናግራ ራሷ ኤፍራታ ልታስፈታው ትችላለች ብዬ አስባለሁ። ሌላ ሉሊት ናት። ሉሊት እንግዲህ ኩሽናውን እንዲሁ ስትሯሯጥበት፣ ስታወቀው፣ ስታቦካከው የትናንት ነው ግን የሉሊት ፓርት በጣም ነው ዘና ፈታ ያለው። ሁሉም ሰው ነው የተዝናን ነው። ከትናንት ወዲያና ትናንትና ሉሊት እያደረገች ያለችው ነገር በጣም ፈታ ነው የሚያደርገው። የወጡ ነገር ቃሪያ በቲማቲም ውሀ በሽሮ የተሰራ ወጥ ነበረ ለነናታን የወሰደችላቸው ናታና ጽዮን ግን ያ ሁሉ ለፍታ የሰራችሁን ምግብ አልበሉላትም ነበረ። አልፈልግም ብለው ይዘው እንድትመለስ ነበር ያደረጉት። ራስሽ የዛው ብዬ ብለው ነው የመለሷት ማለት ነው። ጽዮንን እንግዲህ በቀጣይ ክፍል ምን እንደሚፈጠር የምናየው ይሆናል። ኤፍራታ ምን ልታደርግ አስማ ነው ያፌት ላይ የዛተችበት? ጽዮንና ናታንስ እንዴት ሊፈቱ ይችላሉ? አሁንም በድጋሚ ጥያቄ ነው። በክፍል 112 የምናየው ይሆናል። እስከዛው ባይ